እሺ ሞሚና፣ ወይ? እየሰማሁ ነው። የት ነው ያለሽ ሞሚና? ኳተር ነው ያለሁት ውዴ። አዲስ አበባ ነሽ? ኳተር፣ ኳተር። እሺ ኳተር። እድሜሽ ስንት ነው ሞሚና? ሃያ አምስት ኳተር። እሺ ሞሚና ሌሎች የሰማች ነው ሌላ ድምፅ ስላለ ነው። ሞሚና እዛው ካታር ከሆነ ይሆናል። አይ እኔ አልፈልግም እዚ። ለምንድነው? ሰለምተ ስለሆንኩኝ ወረቀት ስለ ሌለኝ ከኔ ጋር መግባት አይችልም። ይሆናል በቃ ለዛ ከዚህ አልፈልግም። ለምንድነው? ቤተሰቦች ጋር መሄድ ስለማልችል በቃ። ኢማን ያለው ሰው ላላ ብሎ ሁሉም ነገር ማረግ ለእኔ ብሎ ሳይሆን ላላ ብሎ ነገ እቺ ልጅ ትጠቅመኛለች ብሎ አላፊ ትጠይቅበታለሁ ብሎ ማስብ፣ ወንድ ካለ እንሻላ ይሁን። ግን ከኳታሩ እንደዛ ብለሽ ሰሚር አይልሽ እንዴ? ስልሳም ሰባም ይመጣል እኮ ከዛ በኋላ ከሰላሳ እስከ አርባ በያ ሰላም፣ ልክ ነህ። ይህንን እደግፍሃለሁ። አልናገርም። አሁን እሺ፣ ስለተደጋገፋችሁ አልናገርም። እሺ ሰሚራዬ፣ የትም ሀገር ቢሆን ችግር የለም። እኔ ኢትዮጵያ ነኝ ያለሁት። ኢትዮጵያ ቢሆን ደስ ይለኛል። እሺ ለአንቺ ይሻላል። ክለኛ የተዳር ሰውናት ሰሚራ አይታወቅም። ደግሞ አቅምም ሊኖራት ይችላል። ያው ይወቁት ብላ ነው ገንዘብ አላት ብሎ እንዳይመጣል እነዚህ ስማርት ሴቶች እሺ። ለማንኛውም ሰሚራን ሰምታችኋል። ብሄሩ ደግሞ ጉራጌ፣ ደስ ይለኛል። እሺ ሰሚራን ሰምታችኋል። እንግዲህ የሰሚራ ገንዘብ የለኝም ተቀጣሪ ነኝ ብላለች። ስለዚህ እሺ ትዳር የሚፈልግ ነው ሌላ ሀገር ምናምን ሚታርገው ዘመዴ ግን ለሽሽ አ ኢትዮጵያ የማይኖር ሌላ ሀገር ስምሽ ስምሽ ደግሞ ስምሽ ነው፣ አካውንት መዲና ብለሽ ቀይሬዋ ብዙ ሰዎች ያልደወልኩላቸው አሉ። አሁን ለምንድነው ያልደወልኩላቸው? በስማቸው እዚህ ጋ ያስመዘገቡትና ፕሮፋይላቸው እኔ ጋ ስልክ የላኩበት አንድ አይደለም። እሺ፣ ችግር የለውም ጠለብ ከሆነች እሺ፣ ንገሪኝ ስምሽ። ስሜ መዲና መዲና። የምትኖሪው ዱባይ ነው ወረቀት አለሽ መዲና። ሰሞኑን እንግዲህ አዲስ የመጣ አጀንዳ አለ፣ ዘውጁና ዘውጁና ዘውጁና። በዚህ ዙሪያ ላይ እንግዲህ ሁሱ ላይ በነበረበት ሰዓት እህቶቻችን ገብተው ጥያቄ ጠይቀዋል። ሁሱ ምንድን ነው መልሱ በዚህ ጉዳይ ላይ የሚለውን አብረን ሰምተን እንመጣለን። እኔም መልእክት አለኝ። ሁሱን እንስማ። የምናለቅ ሰው አሁን ደግሞ ዘውጁና መጥቶ እሷ እሱ አንድ ላይ ይነጋገሩ እና ስልክ ቁጥር አምጪ ይባባሉና ሂዱ አውሩ ነው የሚባለው ይሄ ከሸሪዓው አንፃር እንዴት ይታያል ይሄ አንደኛው ጥያቄ ነው እሺ እነዚህ ምድረ ጃሂሎች ናቸው ሄልግራም የጀመሩት ሰዎች እንዳትቀላቀሉ ሙስሊሞች አጋራ ይዛከለ ላይ ላይ ነው ታስር ሰዎች እያጠፋቸው ነው ሁለተኛ እንደየነበረ አትገኙ ሙስሊሞች ስለ ዲን አታስተምሩ። የምታስተምሩ እውቀት ስታጡ ጊዜ እየሰበሰባችሁ እንዲህን እያደረግ እንትላላችሁ አይደለ? ፍቱ ሙስሊሙን ስለ ዲኑ ይማርበት። እውቀት ካላችሁ አስተምሩ፣ ከሌላችሁ አዳምጡ። አሁን ይህን እንሰራለን የምትሉ ዳያዎች ድዋት ካላችሁ አቋርጡት። ይህ ትውልድ ትልቅ ኃላፊነት አለበት። የነብያትን ትምህርት አንግቦ ለትውልድ የሚያስተላለፍ ነው። ታዉት ለዚህ

በኢንቦክስ ይጀን ጀንዳ ብትሉት ይሻላል። እዛው ይታወቃሉ። ከዛ በኋላ ኢንቦክስ ላይ አውሩ ይባላሉ። እንዴት ነው አንድ ሴትና አንድ ወንድ ከተቀመጡ ሶስተኛው ሸጣን አደለ እንዴ? ሴት ልጅ የተከበረች ናት። አንድ ሴት ልጅ አንድ ወንድ ልጅ ማግባት ሲፈልጋት ቤተሰቦቿ ጋር ሄዶ በስነ ስርዓት ጠይቆ ከቤቷ በክብር ነው ይዟት መሄደው። እንደዚህ ኢንቦክስ ላይ ሄዶ ተጀንጅኗት፣ ወይ ወደ ሌላ ነገር ስንት ነገር። እኔን ግን አንድ ነገር ልንገራችሁ። ነገ እንደዚህ ኢንቦክስ ላይ ሄዳችሁ ተጀናጅ ብራችሁ ተበልታችሁ፣ ወይ የሆን ነገሩ ናችሁ እኔ ጋር እንዳትመጡ። እዛ የዳራችሁ ሰዎች ጋር እነሱ ጋር ሄዱና እዛው ችግራችሁን ፍቱ። ወደ እኛ እንዳትመጡ። እና በዚህ ጉዳይ ላይ ዑለማዎች፣ ኡስታዞች በደንብ መልእክት ማስተላለፍ አለባችሁ። ይሄ በጣም የሚያሳዝን ነገር ነው። እና ስለዚህ ውስታዞች ኡለማዎች በዚህ ጉዳይ ላይ በደንብ መልእክት አስተላልፉ። በዚህ ጉዳይ ላይ ደርስ ሰጡ። ይሄ ነገር እንዴት ይታያል የሚለው ቪዲዮን ሼር አድርጉልኝ፣ ድዊት አድርጉት፣ ሼር አድርጉት በደንብ ኢንሻአላህ ተዓላ። አዎ እናጋባለን። አላህ ሱብሃነሁ ወተዓላ በተከበረው ቃሉ ያላገቡን እህቶችን ወንድሞችን እንድናጋባ አስ ሰራተኞችን በስራቸው የሚሰሩትን እንኳን ሰራተኞች እንዲጋቡ እንድናረቃ ሷል ሱብሓነሁ ወተዓላ ሱረቱን ኑር ላይ በተከበረው ቃሉ ወአንኪሑ ልአያማ ሚንኩም ወሷሊሒነ ሚን ዒባዲኩም ወኢማኢኩም፣ አጋቡ፣ ዙሪያችሁ ላይ ያሉ ወጣቶችን ያላገቡትን ከማን ከባሮችን ጭሩ

ሐራም ላይ መውደቅ ነው። በሐራም ተቃቅፎ መሄድ ነው። ከማያውቁት ወንድ ጋር ተቃቅፎ መሄድ ነው። ሀላል አያስፈራም። አልሐምዱሊላ። አሰላሙ አለይኩም ወረሕመቱላህ ወበረካቱ። ውድ ሂት ወንድሞቼ እንደት ዋላችሁ? እንደት ቆያችሁ? እንደሚታወቀው በሸርዕ አልእስላም ውስጥ መጋባትን አላሁ ስብሓነ ወተዓላ በቁርአኑ ደንግጎታል። ነቢዩም ሰለላሁ ዓለይሂ ወሰለም በሐዲታቸው አስቀምተውታል።

ካ እንደዛ ካልሆነ የለም ብሎናል። ፈኢዘን ዲኑና ካሚሉን ወሙክተሚል ዲናችን ሙሉ የሆነ ነው። ነገር ግን በዚህ ሰዓት በዚህ ሰሞን እየዞር ያለው በዚህ በሶሻል ሚዲያ ላይ ላ ዕላቀተ ብልእስላም ከእስልምናችን ጋር ምንም ግንኙነት የለው በል የየሁዳውና የነሳራ ሱና ነው ማለት እንችላለን። ምክንያቱም በሸርዕ ልእስላም ውስጥ ከወልይ ቢሆን እንጂ ማግባት እንደማንችል ተነግሮናል። ምና በል እንደውም

አጅዳድ ወይም አያቶችን ነው እያዘዘ ያለው፣ ወይም ደግሞ አስያዶችን ማለት ነው። የባሮቹን ባለቤት ማለት ነው፣ ወይም ደግሞ የባሮቹን አለቃ አንቀጹ እያዘዘ ያለው። የሴቶቹን ባለቤት ወይም ቤተሰቦቿን ነው ማለት ነው፣ ወይም ደግሞ የባሪያዎቹ አለቃ ነው እያዘዘ ያለው። አማ በዚህ አንቀጽ ላይ ተገድፈው አላህ አማኞቹን አዟቸዋል፣ አጋቡ በማለት ብለው አድረሻው የማይታወቅ ሰው በል አድረሻ ብቻ አይደለም። በል አድራሻ ብቻ ማንነቱ የማይታወቅ ሰው እንድርሃለን ወይም እንድርሻለን በማለት እየተሰራ ያለው ይሄ ወደ ዜና መጣራት ወይም ወደ ፉሕሺ መጣራት ነው። እነዚህ ሰዎች በአንቀጹ መስራት ከፈለጉ የወለዱ ልጆችን ይዳሩ አምጥቶ። ምክንያቱም አንቀጹ የሚያዘው ልጆቻችሁን ነው እያለ ያለው ወይም ደግሞ መንታህተ ዊላየት ይኩም በእናንተ ተጠያቂነት ስር ያለን ነው አንቀጹ የሚያዘው እናንተ ጋር መታ ወይም እናንተ ጋር መጥቶ ታብ ታብ ስላደረገ ቤተሰብ ልትሆኑ አትችሉ። ይሄ ብቻ አይደለም፣ አብሰው ግለሰቧ እንኳን የአማኞቹን ሴቶች ማጋባት አይደለም ልጇን መስጠት አትችልም። ልጇን መስጠት አትችልም። ለልጇ ወኪል መሆን አትችልም። በሸራችን ማለት ነው። ለሴት ልጅ ወልጅ የሚሆነው ኒካህ ላይ ባል ብቻ ነው ወይ አባት ብቻ ነው ማለት ነው፣ ወይም ደግሞ አጎት ወይም ደግሞ አጅዳድ ማለት ነው ወለው ወይ ንዕላ ሌላኛው ደግሞ የሐራም እንድጃፍ መስፋፋት ነው። ምክንያቱም እዚህ ይገናኙና እንደገና በግል ሊያውሩ ነው የሚባሉት ሴትና ወንድም ማለት ነው። እዚህ ላይ ደግሞ ነቢዩ ሰለላሁ አለይሂ ወሰለም እንዲህ ብለዋል፣ ላ የኽሉወነ ረጁሉን ቢምራአትን ኢላ ወሣሊሱሁማ ሸይጣን ብለዋል። አንድ ወንድ ልጅ አንድ ሴት ጋር ለብቻ ይወጡም ሶስተኛቸው ሸይጣን ሆኖ እንጂ ብለዋል። ይሄ ደግሞ የፉሕሽ እንድጃፍ ማስፋፋት ነው ማለት ነው። በቀላሉ አላሁ ሱብሓነሁ ወተዓላ ወላ ተቅረቡ ዚና

ሽብረን ብሽብርን ዝራዕን ብዝራዕ ትከተላላችሁ ማለት እዚጋ ትዕዛዝ አይደለም፣ ተጠንቀቁ፣ እንዳትከተሉ ማለት ነው። እያኩም ማስፈራሪያ ነው። ግለሰቡም ሓላል አያስፈራም ይላል። ይህ ተደብቆ ሲሰራ የነበረውን ወንጀል አደባባይ ላይ አውጡ ማለት ነው። ተደብቆ የሚሰራ ወንጀል እና አደባባይ ላይ ደግሞ አምጥቶ የሚሰራ ወንጀል እኩላ አይደለም። ቃለ ነቢዩ ሰለላሁ አለይህ ወሰለም ኩሉ ኡመቲ ሙዓፈን ኢለልሙጃሂሩን ብለዋል። ሁሉም እመቶቼ ወንጀላቸው ይተውላቸዋል ይማርላቸዋል፣ ግልጽ አድርጉ አደባባይ ላይ የሚሰሩት ሰዎች በስተቀር ብለዋል። ይህ ደግሞ ወደ ሐራም መዳረሻ ነው እያደረጉ ያሉት እንጂ ወደ ሐላል መዳረሻ እያደረጉ አይደለም። አላህን ፍሩ። የነቢዩን ሰለላሁ አለይሂ ወሰለም ንግግርን ተከተሉ። የአላህ ሱብሓነሁ ወተዓላ ንግግርን ያለ ቦታ ወስዳችሁ ማስረጃ ይሆነናል ብላችሁ ለመታወቅና ግርግርን ለመፍጠር አትጠቀሙበት፣ ያለ ቦታ እየፈሰራችሁ ለመጀመሪያ ጊዜ ዘውጁና ዘውጁና፣ ማን እንዳለ ታውቃላችሁ? የአረቦቹ ልጆች ናቸው፣ መጫወቻ መቀለጃ ማለት ነው። ስለዚህ የትኛውም በአረብኛ የተናገረ ነገር ሐዲስ ወይም ቁርአን አንቀጽ አይደለም። በጣም የሚያሳዝነው ደግሞ 200፣ 300 ሰው ፊትለፊት ተቀምጠው ስምን ቁጥር ነኝ፣ ጥቁር ነኝ

በእሷ አራዳድ ስንሄድ ቁርአኑ የሚለው የእናንተን ባሪያ ነው የሚለው እና እዛ ስር ተሰብስባቸው ያላቸው ሰዎች እናንተ የእሷ ባሪያ ናችሁ እንዴ ሰራተኞቻችሁም ይላል እያለች ነው። እና እናንተ የእሷ ሰራተኛ ናችሁ ነው። ታፕታፕ ስለሚታደርጉላት ሰራተኛ ከፋ ለእሷ ሰራተኛው ናችሁ ነው። ዘወር ብላችሁ ይሉት ራሳችሁ ያላችሁበት ቦታ ላይ